አሜሪካ ህዝቦቿ ደህንነታቸው ተጠብቆ በሰላም መኖር ይችሉ ዘንድ አሸባሪዎች፣ ወንጀለኞች ከዚህ ሀገር ተለቃቅሞ መውጣት አለባቸው። የጠቅላይ ፍርድ ቤቱ ውሳኔም የትራምፕን አስተዳደር እርምጃ የሚደግፍ ነው። ቀደም ሲል የተመለከታችሁት አቃቤ ህግ ዋና ኃላፊ የሆኑት ፓም ቦንዲን ነው። ይቀጥላል፣ ነው እርምጃው። ሁለት ኢትዮጵያውያን ከአሜሪካ ተጭነው ወጥተዋል። ተባረዋል፣ ማለት ነው። እነዚህን ሁኔታዎች የተመለከቱ ዘርዘር ያለ መረጃ ይኖረኛል። ካሳሁን ልማነኝ በ5 1 2 6 7 7 46 34 ስልክ ቁጥር አስተያየት መልዕክታችሁን ተዉ። ካላነሳውትም በጽሁፍና በድምፅ ከተዋችሁ መልሼ እደውላለሁ። ጉዳዮቹ ጠንከር ያለ ከሆነ ማለት ነው። የሚዲያውን ለመርዳት የምትፈልጉ ደግሞ 6 4 6 3 2 6 3 4 7 ላይ ታገኙናላችሁ ካሽ ዜል አለው ማለት ነው። ካሽ አፕና ዜል በመርዳት ትችላላችሁ። በማቴሪያልና በሌሎች ደግሞ መርዳት የምትፈልጉ በዚሁ ስልክ ቁጥር ቴክስት ብታደርጉ ወይም ብትደውሉ ምላሽ እሰጣለሁ ማለት ነው። ወደ ዝርዝር መረጃው ከመሄዳችን በፊት ማስታወቂያ ቀጥታ እንመለከትና እመለሳለሁ። አብራችሁን ትሆኑ ዘንድ በትህትና ጠይቃለሁ። በድጋሚ መልካም ሆሳዕና፣ መልካም የሕማማት ሳምንት ይሁንልን ጸሎት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 እነዚህ ኢትዮጵያውያን ላለፉት ሶስት ወራት በእስር ነበር የቆዩት። ሁለቱ ኢትዮጵያውያን ከአሜሪካ እንዲባረሩ የተወሰነው ከዚህ በፊት በሰሯቸው ወንጀሎች ነው። ወንጀሎቹ ከፍተኛ ናቸው፣ ዝቅተኛ ናቸው የሚለውም በአንድ አሜሪካ ውስጥ በመኖሪያ ፍቃድ በግሪን ካርድ የሚኖር ሆነ ገና ወረቀቱን ሳያገኝ በሂደት ላይ ያለ ፕሮሰስ እያደረገ ያለ ሰው ወንጀሉ ታስታውሱ እንደሆነ ማስቲካ ማንሳትም ጀምሮ በአሁኑ ሰዓት በንስር አይን በአይሲኢ ወይም ዲፖርት የሚያደርገው የሚያባረረው ክፍል ሬዳር ውስጥ፣ እይታ ውስጥ ነው ያለው ስደተኛ። ጥቃቅን ወንጀሎች ሁሉ ያስባርራሉ ማለት ነው። ስለዚህ ዜጎች እንዲጠነቀቁ ከሶስት ወራት በፊት በሰራሁት ፕሮግራም እንግዳ አቅርቤ ማሳሰቤ ወይም መረጃውን መስጠቴ ይታወሳል። እነዚህ ግን ሁለት ኢትዮጵያውያን ናቸው የተባረሩት። ዓርብ ዕለት ከዚህ ሀገር እንዲወጡ ተደርጓል። መረጃውን ሙሉ ለሙሉ አግኝቼ ወደ እናንተ ለማምጣት ዛሬን ጨምሮ ከሐሙስ ዕለት ጀምሮ ጥረት ሳደርግ ነበር፣ ይህንን መረጃ ወደ እናንተ ለማምጣት ኢትዮጵያውያኑ መታሰራቸውን ከሶስት ወራት በፊት በአዘጋጀው ፕሮግራም መረጃውን አካፍያችሁ ነበር። እሱን እንመለከትና ወደ መባረራቸውን ሁኔታ በዝርዝር እንመለከታለን። ተመልካቾቻችን በኢትዮጵያውያን ጉዳይን አንስቶ ነው። አምሳሉ ጥያቄን ቀድመህኛል። አሁን ማብራሪያውን እንድትሰጥ እድል እሰጣለሁ። ኢትዮጵያውያን ታፍሰዋል ተናግረሃል። ምን አደረጉ? ለምን ታፈሱ? በአጭሩ ቅድም እንዳልኩህ በዚህ ዘመቻ ላይ የትኛውም ዜጋ ወንጀል ውስጥ የተሳተፈ ሰው ለዚህ ለአፈሰው ሰለባ ሊሆን ይችላል። ከዛ ውስጥ ኢትዮጵያኖች በዚህ አካባቢ ሁለት ኢትዮጵያኖችም ተይዘዋል። በተለያየ የሚወራው አሁንም ሀሰት ነው። እነዚህ ኢትዮጵያኖች ወንድሞቻችንም ለበርካታ ጊዜ በተለያየ ወንጀል እንትን ውስጥ ተሳትፎ የነበሩ ለበርካታ ጊዜ እስር ቤት የነበሩም ናቸው። ሰው እነዚህ ከዚህ በፊትም ዲፖርቴሽን ነበራቸው፣ ነገር ግን በወቅቱ ወደ ሀገር ቤት ዲፖርት ማድረግ ስለማይቻል በተለያየ በአንክል ሞኒተር እና በተለያየ ተመክሮ የተለቀቁ ሰዎች ናቸው እና ዳታው ምናምን እንዳል ስላለን በዛ ነው የተያዙት ማለት ነው። እና በአጠቃላይ ይሄ ከወንጀል ድርጊት ጋር የተፈጸመ የተያያዘ ከሆነ የትኛውም ሀገር ዜጋ አሁን ባለው የኢሚግሬሽን አፈሳ ውስጥ ይያዝና ለዲፖርቴሽን ፕሮሰስ ይደረጋል ማለት ነው። ከዛ በተረፈ ግን ደጋግሜ ደጋግመን መናገር የምንፈልገው በምንም ታምር አሳይለም ስለጥየቅ ሪፊጂ ስለሆን ፖለቲካል እንትን ስላደረግ ታርጌትድ አይደለንም ማለት ነው። እሱንም ክሌር ለማድረግ ይፈልጋል። ኢትዮጵያውያን ዜጎች አይደሉም አምሳሉ የአሜሪካ ዜግነት የላቸውም ኖ ኖ ኢትዮጵያኖች የአሜሪካን ዜግነት የላቸውም። በተለያየ በተለያየ ረጅም አመታት በፊት ወደ አሜሪካን በሪፊውጅ እና ወይም በተለያየ በግሪን ካርድ የመጡ ሰዎች ናቸው። ዜግነት ግን የላቸውም። ዜግነት የላቸው ዜግነት ያለው ማንኛውም እንትን ከዚህ በአይስ እንትን ስራ አይደለም ማለት ነው። ምክንያቱም ይሆኑ ይሄንን ፌብርዋሪ አስራ አንድ ባሰራጨሁት መረጃ ላይ ሄዳችሁ ወደኋላ ማግኘት ትችላላችሁ። ሙሉ ኢንተርቪውን ይህን መረጃ የሰጠን ወንድማችን በኮሎራዶ ግዛት በአውሮራ ከተማ የምክር ቤት አባል እንዲሁም የኢሚግሬሽን ከስተምስ ኢንፎርስመንት ሰራተኛ ነው። አይስ ወይም አይሲኢ የሚባለው ወንጀለኞችን እያደነ የሚያስረው ወይም ቦርደር አቋርጠው ድንበር አቋርጠው የሚገቡ ስደተኞች ሲገቡ ይዘው መዝግበው በባይደን ጊዜ ሲለቁ የነበሩ፣ አሁን ግን መረጃው ስላላቸው ዳታው በዛ መሰረት የሚይዙ ናቸው። ሁለቱ ኢትዮጵያውያን ወንጀል ፈጽመው አሜሪካ ውስጥ በከፍተኛ በሚባል እስር ቤት ውስጥ የነበሩ ናቸው። አንዱ አስር ዓመት ተፈርዶበት የነበረ አንዱ ስድስት ዓመት ተፈርዶበት የነበረ ሁለቱም በእስር የእስር ጊዜያቸውን ጨርሰው የወጡ ኢትዮጵያውያን ናቸው። ዜግነት አላገኙም። የሰሯቸው ወንጀሎች ከፍተኛ ናቸው። አንዱ ከድብድብ ጋር ጋንግ ሜምበር ውስጥ ከመግባት ጋር ተያይዞ፣ አንዱ ደግሞ ከድራግ ጋር እንደሆነ ነው እኔ ያለኝ መረጃ። ይህንኑ ለማረጋገጥ ወደ ዴንቨር አይሲ ደው እያለው ኢትዮጵያውያን የተባረሩት ስማቸው ማን ነው? የት ሀገር ነው የሄዱት? ኢትዮጵያ አዲስ አበባ ነው ቀጥታ የበረሩት ወይስ፣ ከዚህ በፊት አንድ ፓናማ ዲፖርት የተደረገ ኢትዮጵያዊ ልክ እንደዛ ወደ ፓናማ ነው ወይስ ኤልዛልቫዶር ነው የሚል ጠይቅያሉ። ወደ አፍሪካ ይሁን ወደ የት ይሁን ዲፖርት የተደረጉት መረጃውን ለጊዜው አንሰጥም የሚል ነው ምላሽ ያገኙት። ሰዎቹ እዛ ደርሰው እንግዲህ ቀጥታ በረራው ወደ ሶማሊያ ሊሆን ይችላል። ለምሳሌ ሶማሊያ ተሄዶ ወደ ኢትዮጵያ ሊሄዱ ይችላሉ። ለአፍሪካ በረራ ለእያንዳንዱ ሶስት ኢትዮጵያዊ ወደ አዲስ አበባ አራት ኢትዮጵያዊ ወደ ሶማ ሞቃዲሾ ስምንቱን ወደ ናይጄሪያ፣ እንደዛ አይደለም። አንድ ላይ ወደ አንድ ቦታ ነው ተከማችተው እንዲሄዱ የሚደረገው ከዛ ሀገር ነው። አሁን በብዛት ፓናማ ዴስቲኔሽኑ ደቡብ አሜሪካ ወይም መካከለኛው አሜሪካ ሀገራት ነው እየሆነ ያለው ዲፖርት የሚደረጉት። ቬኔዙዌላ አልቀበልም ብላ ወደ ኤልሳልቫዶር የአስፈሪ እስር ቤት ሲካት ሲወሰዱ እኔ ወስዳለሁ ብላ እየሄዱ ነው። ወደዛ ኮሎምቢያ የሚብላ ነበር ቀጥታ መውሰድ ጀምራለች። ግን የአፍሪካ ሀገራት ሌሎች ኤዥያን ለምሳሌ ቻይና፣ ህንድ ምናምን ፓናማ፣ ኮስታሪካ የተለያዩ አገራት ስምምነቱ ዲቴል በምን መልኩ ተስማምተው እንደሆነ አላቅም። እነ ፓናማ እየተቀበሉ ሄዳችሁ ብታዩ ዴስቲኔሽን የዲፖርት የሚደረጉ የሚባረሩ ሰዎች የመጨረሻ ማረፊያቸው መካከለኛው ሴንትራል አሜሪካ እና ደቡብ አሜሪካ ነው። የአፍሪካ በረራ እስካሁን አልሰማሁም። ሊኖር ይችላል። እነዚህ ሰዎች የት በረሩ የሚለውን አልሰማሁም፣ ግን ወንጀለኞች ናቸው። ወንጀላቸው ከፍተኛ ነበር። አንዱ ከዋዮሚንግ፣ አንዱ እዛው ዴንቨር ኮሎራዶ ውስጥ የነበረ ነው። ያ እስሩን የጨረሰው ከዋዮሚንግ መጥቶ ዴንቨር ይኖር ነበረ። ያኛውም ዴንቨር ነው የሚኖረው። ሁለቱም እዛው ነው። ልክ የትራምፕ አስተዳደር እንደመጣ መረጃው ስለነበረው መጀመሪያውኑ ተከታትሎ የያዛቸው። አሁን የእኔ ጥያቄ ኢትዮጵያውያኑን ሀገራቸው ሲገቡ የኢትዮጵያ መንግስት፣ እንግዲህ መቼስ እነ ኮሎምቢያ ምናምን አንቀበልም ብለው መጀመሪያ ላይ የመጣባቸውን ጣጣ ታውቃላችሁ። የንግድ ታሪፋቸውን ጨምራለሁ ምናምን ሲባሉ ኦ ብለው ነው ሀሳብ የቀየሩት። እነ ቬኔዙዌላ የንግድ ግንኙነት ባይኖርም ዜጎቼ ወደ ኤል ሳልቫዶር እዛ እስር ቤት ከሚሄዱ ወስዳለሁ ብላ ነው የተቀበለችው። ግን እነዚህ ወንጀለኛ አሜሪካን ውስጥ ወንጀል ሰርተው ተይዘው የሚባረሩ ሰዎችን ኢትዮጵያ እንዴት ነው የምታስተናግደው? የኔ ጥያቄ እሱ ነው። ሀው እዚህ ወንጀል ሰርቶ የሄደ ሰው ለእኛ ራሱ ማህበረሰብ ደህንነት አስጊ አይደለም ወይ? ለምሳሌ እነዚህ ሁለት እስረኞች ታስረዋል። ቅጣታቸውን ጨርሰው ወጥተዋል። ስለዚህ እዚህ ሀገርም በነፃ ሆነው እየኖሩ ነበረ። ግን ከሀገር መባረር አለባቸው። ወንጀል ዜጋ ስላልሆኑ ወደ ሀገራቸው ሄደው ይኖሩ ነው። ግን ወንጀል ሰርተው ተይዘው ወህኒ ወርደው ወይም በፍርድ ቤት ቀርበው ፍርድ ውሳኔ አግኝተው የዛ ደረጃ ላይ ያልደረሱ ሰዎች ወንጀላቸው ከፍተኛ ከሆነ የሚቀበለው አገር እንዴት ነው እነዛን ዜጎቹን ትሪት የሚያደርገው? ለምሳሌ አንድ ሰው እስካም በማድረግ ወይም ሰው ገላለው ብሎ በማስፈራራት ወንጀል ይከሰሳል፣ ወይም በግድያ ሙከራ ይከሰሳል። ግሪን ካርድ ነው ያለው፣ ይያዛል፣ ይባረራል። ግድያ ሙከራ ምን ያህል እንደሚያሳስር ይታወቃል እዚህ ሀገር ወይም በኤሌክትሮኒክስ መንገድ የሰው ገንዘብ ማጭበርበር ሊሆን ይችላል። አለያም እዚህ ሀገር ሚስቱን በመደብደብ እና ጉዳት በማድረስ ሊያዝ ይችላል። ወይም ልጁን ልጇን በመደብደብ ይህ ሰው ሀገር ቤት ሲገባ እንዴት ነው የሚስተናገደው? ኢትዮጵያ ይህንን የውጭ ጉዳይ መስሪያ ቤትን ለማነጋገር ፈልጌ ለዛ የሚቀርቡ ሰዎች ጋር ደውዬ የነበረ። እነዚ ሰዎች ስልኬን ለማንሳት ፈቃደኛ አይደሉም። መንግስት በዚህ ላይ ያለውን አቋም በዝርዝር ማሳወቅ አለበት። እስከ ዛሬ ቁብ ካልሰጠው፣ ግድ ካልሰጠው ሊያስብበት ይገባል ብዬ አስባለሁ። እዚህ ሀገር ወንጀለኛ የተባለ ሰው ኢትዮጵያ ሲሄድ ለእዛ ላለው ማህበረሰብ ነፃ ነው ሊባል አይችል። አያሰጋምም ማለት አደል። ሀገሩ ነው የሚሄደው፣ ግን የትም ወንጀል የትም ቢሆን ወንጀል ነው። ድንበር ማቋረጥ ከሆነ እሺ፣ እዚህ ሀገር ግን ሜጀር የሚባሉ ክራይሞች ውስጥ የነበረ ሰው ኢትዮጵያ ሲሄድ እንዴት ነው? አሁን የነዚህ ሁለት ልጆችን አደለም እያልኩ ያለሁት ጥያቄ አው እነሱ ታስረው ቅጣታቸውን ጨርሰው ስለወጡ ነፃ ናቸው። እዚህም ውጪ ነው የተያዙት፣ ግን ሀገራቸው ስላልሆኑ መሄድ አለባቸው ተብሎ ነው። ሁለቱንም ስም አገኘዋለሁ። ስሙን እስከ ሰሞኑ እንደምንም ፈልጌ ላመጣ እችላለሁ። ኢትዮጵያ ከደረሱ ከዛ በኋላ ስማቸውን ለመስጠት የሚያመነቱ አይመስለኝም። በተደጋጋሚ የሚዲያውን ጠቅሼ አይስ ኤጀንት ጋ የተለያዩ መስሪያ ቤቶች የተለያዩ ቦታዎች አላቸው። እሞክራለሁ በሞከሬ ይቀጥላሉ። ስለዚህ እነዚህ ሁለት ኢትዮጵያውያን ከዴንቨር እስር ቤት በአውሮፕላን ተጭነው እንዲወጡ ወይም ተጠርዘው እንዲባረሩ ተደርጓል። ስለዚህ የእነዚህን ኢትዮጵያውያን ማንነት፣ በረራቸው ወዴት እንደሆነ ዝርዝር መረጃዎችን ወደ እናንተ ይዤ ይመጣለሁ። በፓናማ በጣም ለምሳሌ በባይደን ጊዜ አሁን ኖቬምበር ላይ ታስታውሳላችሁ አይደለ? ኖቬምበር uh, 2024 አካባቢ ይመስለኛል። ብቻ አንድ ኢትዮጵያዊ ልጁን በማስገረዝ ምክንያት ከአሜሪካ እንዲወጣ ተደርጓል። ታስታውሱ እንደሆነ ካሊድ አደም የሚባል ይመስለኛል የ41 ዓመት ሰው እንትን ላይ ሚውቲሌሽን ማስገረዝ እዚህ ሀገር ህገወጥ ነው በአሜሪካ ህግ የመጀመሪያው ሰው ይመስለኛል። ካሊዳ አደም በግርዛት ምክንያት ዲፖርት የተደረገ ሰይፉ ኢቢኤስ ላይ ቀርቦ ነበረ። ታስታውሱ እንደሆነ ሚውቲሌሽን እና ዲፖርት ይደረጋል። በፊትም አዎ፣ ካሊዳ አደም እና ኔቲቭ ኤንድ ሲቲዝን ኦፍ ኢትዮጵያ። ይሄ ሰው በሚያሳዝን ሁኔታ እያለቀሰ ነው ከዚህ ሀገር። ህጉን አለማወቅ ሊሆን ይችላል፣ ተይዞ ተባሯል። ከዚህ በፊትም ሌሎች ኢትዮጵያውያን እንደዚሁ ዲፖርት የተደረጉ አሉ። ያው ለምሳሌ ሜክሲኮዊ ዲፖርት ሲደረግ ምናምን ይናገራል ሚዲያቸው ላይ ወጥተው ዲፖርት ተደርግ ያለው በማይሆኑ ሁኔታ በህገወጥም መንገድ ቢሆን ወይም ተገቢ አልነበረም መውጣቴ ብለው የሚናገሩ ሰዎች አሉ። የእኛ ማህበረሰብ ግን ያው ጥሩም ሲገኝ መጥፎም ሲመጣ እንደዚህ በግልጽ ወጥቶ ህዝብ ያስተምራል ብሎ የሚናገር የለም። ካሊድ ግን ሴፉ ሾው ላይ ቀርቦ መናገሩን አስታውሳለሁ በወቅቱ እና በፍርድ ቤትም በጣም አልቅሶ እንደነበር አስታውሳለሁ። እነዚህ ኢትዮጵያውያን ደግሞ ሁለቱ በተመሳሳይ ወንጀል ላይ እንጂ ያው ዲፖርት ዲፖርት ነው ሁለቱም ዲፖርት ተደርገዋል ምናልባት የካሊድን ካላስታወሳችሁት የእሱን ፎቶ ላሳያችሁ ይችላሉ ይሄ ነው ካሊድ ካሊድ አደም በግርዛት የሁለት ዓመት ልጁን ምንድን ነው በመቀስ በመግረዝ ተብሎ ነው ዲፖርት የተደረገው የነዚህ ሁለት ሰዎች ያው እስር ቤት መረጃ ላይ ይኖራል ዳታቸው። ዋዮሚንግም እየፈለግኩ ነው፣ ዴንቨርም እየፈለግኩ ነው። አገኘዋለሁ የቀን ጉዳይ ነው። እና የእሱን መረጃ ይዤላችሁ እመጣለሁ። የዛሬው እንግዲህ የኢትዮጵያን ስደተኞችን በተመለከተ ያደረስኳችሁ መረጃ ነው። አቶ አምሳሉ ካሳው በዴንቨር በአውሮራ ከተማ ምክር ቤት አባልነት ተመርጦ እያገለገለ ነው። የአይስ ኤጀንትም አባል ነው። ኢሚግሬሽን ከስተም ኢንፎርስመንት እዛ ያለውን ሂደት ያውቃል። እሱንም ኮንታክት ለማድረግ ሞክር ያለው ይሄ ካውንስል ሜምበር ከሆነ በኋላ ምክር ቤት አባል ከሆነ በኋላ በጣም ቢዚ ነው ቴክስት ማድረግ ያለው ደው ያለውም ምላሽ ለማግኘት አልቻልኩም። የራሱ መስሪያ ቤቱ የደወልኩ ነው። ያንን ይዤላችሁ መጣለው። ስለ ደመጣችሁኝ ከልበ አመሰግናለሁ። የኢትዮጵያውያን ይሄ የመጀመሪያ አይደለም። ወደ ፓናማ ከተባረሩት ውስጥም እንደዚሁ ኢትዮጵያውያን ይገኙ ነበር። በወቅቱ የፓናማው

ቻይናዊ የተለያዩ አገር ዜጎች ኢራን ምናምን እዛ ሄዱት ከተያዘላቸው ሆቴሉ ራሱ የቅንጡ ሆቴል ነበር የተያዘላቸው። ከዛ ሁሉ እያመለጡ የወጡ ሰዎች አሉ። ወደ ሀገራቸው ላለመመለስ ይሆናል ወይም እንደ እስር ቆጥረውትም ሊሆን ይችላል። እና የእነዚህ ሁለት ኢትዮጵያውያንን መረጃ ይዤላችሁ እመጣለሁ። 64 63 26 31 47 በካሻፕና ዜል ሚዲያውን ለመርዳት ነው አምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ቴሌግራምም አለው። አስተያየት መልእክታችሁን በጽሁፍም በድምፅ መላክ ትችላላችሁ። ከሳውን ይልማነኝ። መልካም የጾም ሳምንት ይሁንልን። ሁላችንም ፋሲካ ጾም የምትጾሙ ሁሉ ሀገራችሁን አስቡ። በረመዳን ጾም እንደዚሁ ይህንኑ ሳሳስብ ነበረ። ጸሎት ጥሩ ነው። ሃይማኖት ያለው ሁሉም በየሃይማኖቱ ብዬ ነው። የገዳሙን ጉዞ የእሱን ደግሞ በደንብ አጠናቅሬ ወደ እናንተ ለማምጣት እሞክራለሁ። ገዳም አሜሪካ ውስጥ አለ ወይ? የኢትዮጵያውያን ነው ወይስ የአሜሪካውያን፣ ምን አይነት ገዳም የሚሉ ጥያቄዎች ነበሩ። ይህንን ከተናገርኩ በኋላ ከሄድኩ በኋላ እኔ ተደምሜ ነው የመጣሁት። ይህንን አቀርብላችኋለሁ። አምሳ ሎሚ የተሸክምኩ ነኝ። ኤዲቲንጉ ራሱ ቀላል አይሆንም። የሁለት ሰዓት የሶስት ሰዓት ቪዲዮ ለእናንተ ወደ ሰላሳም አርባ ደቂቃም ለማድረግ ብዙ ጊዜ ይፈጃል። እንደዚሁ መደበኛ ዝግጅቶችን ከማዘጋጀት በተጨማሪ ትንሽ ብቆይም እንዳትቀየሙኝ እላለው። እሱን ይዤላችሁ እመጣለሁ። ካሳሁን ይልማ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።